በቃ በቃ ደስታ ላይ ውስጤ በዚህ ሁለት ቀን ከትናንት ጀምሮ በቃ ውስጤ ደስታ ላይ አረፍ። በቃ ተስማማኝ። በቃ ሌላ ምግብ ቤት ላይ ሆኜ ማለት ነው ምበላውም ምግብ ሞባይል ዝም ብሎ በቃ እንዲይዛለን እንጂ በቃ አሰበው ነው። ሰላም ነው። ዛሬ ያስታርቃሉ? አታስታርቁም ማለት ነው? እንዲህ አይደለማ ቦታ ቦታ ስላለው፣ አታውቁትም ልጆችን። አንተም እናንተ ማስታረቅ ቦታ አታውቁትም። ትመጣችሁ ማስታረቅ በልጅ ናቸው አይገባችሁ ይችላል። በዚህ አይፈርድባችሁም። እኔ አስተካክል ከእግዚአብሔር ጋር እግዚአብሔር ነው አስተካክለው ወይ ልጆች ይሽ ብለውኛል ሁሉም ይሻሉ። ሁሉም ባርካችኋለሁ። እግዚአብሔር አምላክ በበለጠ ይባርካችሁ፣ ለዓለም ትረፉ። ሁለተኛ ግን አበክሬ ነግራችሁ ይሄ ከሆነ ነው የምናገረው እግዚአብሔር አሁንም አዲስ አበባ ሰፈሩ አውጧዋለሁ ሰፈሩ ቤተሰብ ዛሬ በጣም ደስ ብሎኛል። እንኳን ደስ አላችሁ ለማለት ፈልጋለሁ። ዛሬ ልዩ ቀን ነው ለሁላችሁንም ሁሉም ዛሬ ተሰብስቦ ስለታረቁ በጣም ደስ ብሎኛል። ለጋሽ ታሪክ ሰራ ማለት ነው። የእውነት ፈጣሪ ረጅም እድሜ ከጤና ጋር ስጦት ነው ብሎ በጣም ደስ ብሎኛ። ለማኑ እንደኔ ተደሰት ማኑ፣ የምር እኔ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። የአብርሽ ደስታና የሮታ ደስታ የሚያስደስታችሁ ሁላችንም እንኳን ደስ አላችሁ። እነሱ ሲከፉ እነሱ ሲያዝኑ የነበረ ሁላችሁም፣ እነሱ ሲከፉ የተከፋችሁ፣ እነሱ ሲደሰቱ የምትደሰቱ ሁላችሁም እንኳን ደስ አላችሁ ለማለት ፈልጋለሁ። በጣም ደስ ብሎኛል። ይህ ሁሉ ጋሽዬ በጊዜ ነገር ውስጥ ገፍቶ ነገሮችን ቢፈታው እስከ ዛሬ ድረስ አይሄዱም ነበሩ። እንግዲህ እግዚአብሔር ይመስገን ዛሬ ላይ ግን ሁሉም ነገር ተስተካክሎ ሩታና አብርሽ ደግሞ አንድ ሆነዋል ማለት ነው። በጣም ደስ ያለኝ እውነት ለመናገር እንጃ፣ በጣም ደስ ብሎኛል። ሁላችሁም በዚህ አጋጣሚ እንኳን ደስ አላችሁ ለማለት ፈልጋለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ል ደህና ናቸው የእኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የኔ ውድ ውድ ቤተሰቦቼ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። እንግዲህ ዛሬ በዳኒ ቤት የተለቀቀ ቪዲዮ ሁሉም ተሰብስቦ ሜሪ መታ ነበረች፣ ጽጌም ሳቅም ሁሉም ተሰብስቦ የተገናኙ በጣም እኔ ደስ ያለኝ ማን እንደ እኔ ደስ ያላችሁ። የእውነት የእነሱ መታረቅ ማን ደስ ያላችሁ፣ በጣም ደስ ያለኝ ከምንም በላይ ማለት ነው። እና እኛ የምንፈልገ የእነሱ ሰላም የነሱ ፍቅር ነው፣ እኛ የምንፈልጉ በተለይ የሮታና ያብርሽ ማለት ነው እና ከማንም ጋር ተገናኝቶ እንዳይሰሩ አልፈልገውን ለመናገር በራሳቸው ብቻ እንደ ድሮ ቢመጡልኝ ደስ ይለኛል። እነዚህም ደግሞ ብታረቁም ከነዚህ ሕይወት መቼም አይወጡም። ከለነሱ መሰራት አይችሉም። ከለነሱ እኔ እንጃ አይሁንላችሁም መቼም ማለት ነው እና ከነዚህ ልጆች የሚወጡ አይመስሉኝም። እንግዲህ ጋሽዬ ሁላቸው ማስታርቋቸዋል። ሜሪም አግኝታ ነበረች። ሜሪም አጥፍቻ አቃሎ አጥፍቻለሁ ብላ ጋሽን ይቅርታ ጠይቃለች። ጋሽም ደግሞ ይቅርታውን ተቀብሎለታል ማለት ነው። ከየሜሪን ይቅርታ ተቀበለላት በጣም ደስ ብሎኛል። ለማንኛውም እንኳንም ታረቃችሁ፣ እንኳኑም ሰላም መሆናችሁ፣ የኛም ደግሞ እናንተ በመታረቃችሁ በጣም ደስ ብሎናል። እውነን ለመናገር እንኳን ደስ አላችሁ ለማለት ፈልጋለሁ። ዛሬ ልዩ ቀን ነው ለሁላችንም የእውነት በጣም ደስ ብሎኝ ከምንም በላይ እንኳን ደስ አላችሁ ለማለት ፈልጋለሁ ጋሽዬ። ከአሁን በኋላ ከእናንተ ሰላም፣ ፍቅር ብቻ ነው የምፈልገው። እናንተ መጣላት አልፈልግም። ፍቅሮናችሁ ሆናችሁ ስራችሁ እንደምትሰሩ ነው የምፈልገው። እናንተ መጣላት አልፈልግም። የሆነ ነገር በመዋላቸው እንኳን ቢፈጠረን ያውም ቦታውን ማቃለ ቤታችሁን ማቃለ። ቦታ ቀለው መጣለው ስል ነበር እና በጣም አስቆኛ። ጋሽ የትክክል ነው የተናገረው ማለት ነው። እና የኔ አባት ፈጣሪ ረጅም ዕድሜ ይስጣችሁ። ሆኖም ብሎ እኔ እንጃ ቃላት የለኝም። በጣም እኔ እንጃ፣ እነሱ በዚህ መሀል ውስጥ ባይገቡ እነዚህ ልጆች አንድ ሊሆኑ አይችሉም ነበረ። እንግዲህ አስባቸዋል። አብርሽ እና ሩታ ደግሞ ከዚህ ላይ ብዙ ነገር ትማራላችሁ ብዬ አምናለሁ። አሁን በእናንተ ላይ የተፈጠረ ነገሮቹ ይሄው ሶስተኛ ሰው ሁለተኛ ሰው በመሃላችሁ ባስገባችሁ ክፍተቱ ነው ይሄ ሁሉ የተፈጠረ ማለት ነው። የፈለገ ነገር ብትታሉ ካሁን በኋላ ሶስተኛ ሰው እንደማታስገቡ ነው የምትማሩ ብዬ አምናለሁ። የእውነት ዛሬ ልዩ ቀን ነው ለሁላቸው ነው። እንኳን ደስ አላችሁ ለማለት ፈልጋለሁ ውድ ቤተሰብ። በጣም ደስ ብሎኛል። እኔ እንጃ ቃላት የለኝም። እንኳን ደስ አላችሁ የግሬስ ፋሚሊ በሙሉ። በድጋሚ እንኳን ደስ አላችሁ። በነገራችን ላይ እኔ በፍቅር ቤት ነበረ ቪዲዮ ሲጠብቀ ነበረ። ባብርሽ ቤት የተቋረጠ ቪዲዮ በፍቅር ቤት የሚመጡ መስ ነበረ። ሩታ እንዴት እንደቀራችሁ ምናምን ነበረ እኛ ስንጠብቅ ነበረ። የተለቀቀ ግን በዳኒ ቤት ነው ቪዲዮ የተለቀቀ። ግን ዳኒ ራስ ወዳድ ጥቅመኛ ነው ማለት ነው እና እውነት ለመናገር የኛ ስን ይጠብቀ ነበረ በፍቅር ቤት ነበረ። ሁሉም ድራማ ነው እውነትም ቢሆን ውሸትም ቢሆን ድራማ ነበረ ሁሉም ሲሰሩ የነበረ እስከ ዛሬ ማለት ነው እና ነገሮቹን በአጥብጦ የሚገቡበትና የሚወጡበት መንገድ ሲያጡ ጋሽዬ በመዋላቸው ገብቶ ነገሮቹን አስተካከለ ማለት ነው እና ፍቅርም ነበረችበት ማለት ድራማ ውስጥ ነበረችበት። በፍቅር ቤት ነበረ ቪዲዮ መለቀቅ የነበረበት እንጂ በዳኒ ቤት አልነበረም ዛሬ ማለት ነው እና እና ሰው ብቻ በቃ ዶላር ብቻ ነው የሚፈልገው ማለት ነው እና እና እንደዛ ነበረ ሲጠብቅ የነበረ ለማንኛው፣ ፍቅርም ደግሞ በሌላ ቪዲዮ ማታ ነበረች። ለማንኛው ሁሉም ድራማ ነበረ። ነገሮቹ ሲበላሽባችሁ እንግዲህ ትልቅ ሰዎቹን በማላችሁ አስገባችሁ ማለት ነው እና ሜሪም ተጻጽታለች፣ ሁሉም ተጻጽቷ ለመናገር ከዚህ ትማር አላችሁ ብዬ መቼም አምናለሁ። ለምን የብዙ ህይወትን የበጠበጣችሁ የልጆቹን ፍቅርን እያበላሻችሁ፣ ካሁን በኋላ የእነሱ መሀል ውስጥ እንደማትገቡ እንግዲህ ጋሽዬም ተናግረዋል። እናንተ አትገቡም ብዬ ተስፋ አድርጋለሁ። ካሁን በኋላ ሄሩታና ና የአብርሽ መሀል ውስጥ ገብታችሁ አትበጠብጡም ብዬ አምናለሁ። ትማር አላችሁ እናንተም እነሱም ሲጀመር ፊት ካልሰጡም እነሱም ው ፊታ የተሰጣችሁን ብያ ተስፋ አድርጋለሁ። ሮት ተናሪዎች ማለት ነው። እና ከዚህ ብዙ ነገር እንደተማሩ ተስፋ አድርጋለሁ። መልሳችሁ እንደዚህ እንዳማታደርጉ ተስፋ እናደርጋለን ብዬ አስባለሁ። እና በቅርብ ደግሞ እናንተ ሰርግ ለማየት አበቃ ኖላችሁ ነው ማለት ነው። አገብታችሁ ልጅ ወልዳችሁ ለማየት ነው የእኛ ጉጉት ማለት ነው እና ፈጣሪ የዛ ሰው ይበለን። በጣም ደስ ብሎኛል የእውነት ጋሽዬ። እንጃ ይለያሉ። ምርጥ አባት ናችሁ፣ ጀግና ናችሁ። እውነት ፈጣሪ ረጅም እድሜ ከጤና ጋር እስጦት ነው የምለው እውነት ለመናገር እንጃ ታሪክን የሰሩ በጣም ደስ ብሎኛል። እነሱ ማታረቃችሁ በጣም ደስ ብሎኛል። የውላሸውም ደስታ ነበረ። ሰው ሲጣለ ሰው ሲጣለ እና ሰው ሲለያይ የሚደሰት ሰው አለ እንዴ ከሰይጣን ውጪ እንጂ የሚጣለ ሰው የሚፈልግ ሰው አለ? እስኪ ቤተሰብ ንገሩኝ። እና ሴጣን ብቻ ነው ሰው ሲጣል የሚደሰተው፣ እንጂ ሰውና ሰው ሲጣል እንዴት ይደሰታል? እና የዛሬ ይለያል፣ በጣም ደስ ብሎኛል። በሜሪ ቤትም ቪዲዮ ተለቋል፣ ግን በዘኛ አልመጠውም። በዳኔን የመጠው በጣም ደስ ስላለኝ ነው። የዛሬ ማለት ነው የአብርሽ ፈገግታ ነው የገረመኝ እውነት። ለካ በዚህ ልክ ነው እንዴ የእውነት አላመንኩ ሩታ የድሮ ሩታ ሆና ሲያገኛት በጣም እንዴት ደስ እንዳለኝ ስል ነበርና፣ እሳቅም ይስቅም እንግዲህ ጉድ አወጣው። ይስቅኔ በፍጹም እኔ ውሸት ነበረ ወደ ካናዳ ጉዞ ሊሄድን ያልኩ እንጂ እኔ ፓስፖርትም አላወጣም አለኩ እና ውሸቱን ተናግሮ አለኒ አንትን ለማናደድ እንጂ ጉዞ ጭራሽም። ፓስፖርቱን ማላወጣው ወደ ካናዳ እንኳን ለመሄድም እቅድ የለኝም ብሎ ጉዳ